ለብዙ አስርተ ዓመታት የቀድሞዋ ሶቪየት ህብረት በኮሚኒስት አገዛዝ ስር ነበረች። ነገር ግን በ1991 የልሲን የራሲያ ፕሬዚዳንት ሆኖ በሆነ ጊዜ ወደ ካፒታሊዝም ለመሸጋገር የተለያዩ ፖሊሲዎችን አስተዋውቋል። ለምሳሌ የሸቀጦችን ዋጋ መቆጣጠር እና ሀገሪቱን ለውጭ ገበያ ምርቶች ክፍት ማድረግ ሆኖም በሙስናና በብቃት ማነስ የመጀመሪያው ሽግግር ችግር ያጋጥመዋል ሩሲያ የሩሲያ የምንዛሬ ዋጋ በግማሽ ይቀንሳል። የኢንዱስትሪ ምርቶች በግማሽ ይቀንሳል ስራ አጥነት ደግሞ በከፍተኛ መጠን ይጨምራል ነገር ግን ይህ ድንገተኛ ለውጥ እንደ ባለ ታሪኮቻችን እንደ ቦሪስ ላሉ ኦፖርቹኒስቶች በሚያስደንቅ ሁኔታ ሀብታም አድርጓል ይህ ሰው የክሬምሊን አምላክ አባት ወይም ደግሞ ዘ ጋድ ፋዘር ኦፍ ክሬምሊን ተብሎ ወደ ቢሊዮነር ኦሊጋርክነት ተቀይሯል ነገር ግን እሱ የመጣው ከትሁት ጀምሮ ነው። በፀረ ሴማዊ ማህበረሰብ ውስጥ አይሁድ ሆኖ የተወለደና እና ከኮሚኒስት ሊቃን ጋር ምንም አይነት ግንኙነት አልነበረው እና በኮሚኒስት ራሲያ ውስጥ እሱ ተስፋ ያደርግ የነበረው ፀጥ ያለ የመጽሐፍ ጊዜና የማጥናት ጊዜ ነበረ። ግን ይሄ አዲሱ የካፒታሊስት ሩሲያ እንደ ቦሪስ ያለ የሂሳብ ተሰጦ ያለው ሰው ምህረት በሌለው ምኞት የተሞላ ነው ማንኛውንም ነገር በሚችልበት ቦታ ወደ ሀብት የሚወስደው መንገድ በቀላል እድል ተጀመረ። በትንሽ ክፍያ ብቻ መኪኖችን መግዛት እንደሚችል ተገነዘበ። ነገር ግን በከፍተኛ ዋጋ ግሽበት የተነሳ የሩሲያ ምንዛሬ ሩብል በፈጣን ፍጥነት ዋጋ እያጣ ነበር። ስለዚህ ቦሪስ ብዙ መኪኖችን ይገዛ ነበር። እርግጥ ለአምራቾቹ ለወራት ወይም ለአመታት ገንዘባቸውን አይሰጣቸውም ነበር። እዚህ ጊዜ ምንዛሬው በጣም ያነሰ ነበር። መኪናን 10 ሺህ ዶላር በሚያወጣበት ጊዜ ነበር የሚገዛው፣ ግን በሚከፍልበት ጊዜ 5 ሺህ ዶላር ብቻ ነው የሚያወጣው እና በሌላ አባባል ይህም እጥፍ ዋጋ ያለው መኪና ሰጥተውታል እንደማለት ነው። እና ቦሪስ መጀመሪያ ሀብታም እንዲሆን የረዳው ይህ ክፍተት ነው። ይሄ ወደ እውነተኛው የታሪካችን ጅማሮ ያመጣናል። በ1994 ነጋዴ ቦሪስ መርሴዲስ መኪና ውስጥ ቁጭ ብሎ የእጅ ሰ ውድ የሆነ የእጅ ሰዓቱን በመመልከት ላይ ይገኛል። ግን ያ ሰዓት ለቦሪስ ያጣውን እድሎች እንጂ ጊዜን አይደለም የሚለካለት የነበር። አሁን ላይ ብዙ ገንዘብ አለው፣ ግን ነገር ግን ገና መጀመሩ ነበር። ከዚያ ከጥቂት ሰከንዶች በኋላ ቦሪስ እራሱን በእሳት ነበልባልና በተሰበረ ብርጭቆ ውስጥ በብስጭት ሲሳብ አየ። ሹፌሩንም ለመጥራት ሞከረ፣ ነገር ግን ሹፌሩ ጭንቅላቱ እንደተቆረጠ አየ። በእርግጥ ይህ ፍንዳታ ድንገተኛ አልነበረም በቦሪስ ላይ የተደረገ የግድያ ሙከራ እንጂ። ይህ የመጀመሪያው አይደለም የመጨረሻውም አይሆንም። በእውነቱ ነጋዴዎች በስምምነት መፍረስ ምክንያት በየቀኑ መገዳደላቸው በዚህ የሩሲያ ጊዜ የተለመደ ነበር። በየጊዜው የሚከሰት ክስተት ነው ማለት ይቻል ነበር። ይህም ለሩሲያ ዘ ዋይልድ ኢስት የሚል ቅጽል ስም አሰጥቷት ነበር። እስከዚህ ሰዓት ቪዲዮን ከተመለከቱት ታሪኩን ወደውታል ማለት ነው። ስለዚህ ሰብስክራይብ በማድረግ ይተባበሩ። በሆነ መንገድ ቦሪስ ከዚህ የመኪና ፍንዳታ ወጥቷል ግን ይህ ፍንዳታ እንዲገነዘብ ያደረገው ነገር ነበር፣ በቢዝነሱ ዓለም ብዙ ጠላቶችን እንዳፈራ እና ወደፊትም ተጨማሪ ጠላቶችን እንደሚያፈራ ምንም ጥርጥር የለውም። እና ስለዚህ ገንዘብ ብቻውን ሊገዛ የሚያችለው አይነት ጥበቃ ያስፈልገዋል፣ ተጽዕኖ፣ ግንኙነቶች እና ኃይል። ያንንም ለማግኘት መንገዱ ፖለቲካ እንደሆነ ያውቅ ነበር። በእርግጥ እንደ እጩ ሆኖ ሳይሆን ከጥላ ውስጥ ሆኖ ነገሮችን መቆጣጠር እንደሚችል ሰው ቦሪስ ያሉ ሰዎች በሩሲያ ነጻ ገበያ ውስጥ መጠቀም ሲችሉ አብዛኞቹ የሩሲያ ሰዎች ግን ከድህነት ሊወጡ አልቻሉም በሚቀጥለው የሩሲያ ምርጫ ውስጥ የየልሲን ድጋሚ መመረጥ በጣም ትንሽ ነበረ ከበሮች በስተጀርባ ስምምነት እስኪደረግ ድረስ ቦሪስ ትንሽ ሀብታም ሰዎችን ሰብስቦ እነሱም ሰባቱ ባንከሮች በመባል ይታወቃሉ። እነሱም ሩሲያ ድንገት ወደ ካፒታሊዝም በመቀየሯ ተጠቃሚ የሆኑ ሰዎች ነበሩ እና የልሲን በስልጣን ላይ እንዲቆይ በጣም ይፈልጋሉ እነዚህ ሰዎች። ስለዚህ አብረው ለየልሲን ዳግም የምርጫ ዘመቻ ብዙ ሚሊዮን ዶላሮችን ለማውጣት ይስማማሉ። ነገር ግን እርሱ ዳግም እንዲመረጥ ስላደረጉ በምላሹ ትልልቅ ሽልማቶችን ይሸለማሉ እና በመንግስት የወደፊት ውሳኔዎች ላይም ትልቅ ተጽዕኖ ይኖራቸዋል። ለምሳሌ ወደ ካፒታሊዝም ለመሸጋገር እንደ የልሲን ፖሊሲዎች ሩሲያ ቀደም ሲል በመንግስት የተያዙ ኢንዱስትሪዎችን ወደ ግል ስታዘዋውር ነበር። ነገር ግን እነዚህ በመንግስት የተያዙ ኩባንያዎች የሚሸጡበት መንገድ ግን ሙሉ ለሙሉ በሙስና የተጨበረበረ ነበር። እነዚህ ውድ የሚባሉ የሩሲያ ንብረቶች የሚሸጡት ከመንግስት ጋር ግንኙነት ላላቸው ሰዎች በትንሽ ክፍያ ነበር።

እና በዚህ ሙስናና ማጭበርበር ምክንያት በጣም የተወሰኑ ሰዎች የሩሲያን ትልልቅ የሚባሉ ጠቃሚ ኢንዱስትሪዎችን ተቆጣጠሩ። ባንክ፣ ዘይት፣ ጋዝ፣ ማዕድን እና ሚዲያዎች የመሳሰሉ ኢንዱስትሪዎችን ተቆጣጠሩ። ለምሳሌ ያክል ቦሪስ ትልቁ የቴሌቪዥን ጣቢያ ኦአርቲ የሚባለው ተሾመ እና በቴሌቪዥን ጣቢያው ስለ ዮልሲን ማለቂያ የሌለው አውንታዊ ነገሮችን ይናገራል እና የቴሌቪዥን ጣቢያውን ወደ ፕሮፓጋንዳ ማሽንነት ይቀይረዋል። በዚህ የካፒታሊዝም አሰራር በንግድ መሪዎች እና በመንግስት ባለስልጣናት እርስ በርስ የሚጠቅም ግንኙነት ፈጥረዋል። እና ይህም በስምምነቱ ላይ ላሉ ሁሉ አሸናፊ የሚያደርግ ነበር፣ ግን ለሌላ ሁሉ ጥፋት ነው። ሰባቱ ባንከሮች ከመሳተፋቸው በፊት የልሲን በምርጫ መሸነፉ እርግጥ መስሎ ነበር። ነገር ግን አንድ ጊዜ ማድረግ የሌለው ገንዘብ ወደ ዘመቻ በማስገባታቸው ምክንያት እና በዋናነት የሚዲያ ክፍሎችን በመቆጣጠር የማያቋርጥ አዎንታዊ ሽፋን ከሰጡት በኋላ የልሲን በጠባብ ድል ዳግም ለመመረጥ ችሏል። ቦሪስ እና ሰባቱ የባንኩ ባለሙያዎች መንግስት የገዛ ንብረታቸው ነበር። ምክንያቱም የልሲን በስልጣን ላይ በነበረበት ጥቂት ዓመታት ውስጥ በሩሲያ የፖለቲካና ኢኮኖሚያዊ ላይ ትልቅ ተጽዕኖ ነበራቸው እና በዚህ ምክንያት ሩሲያ ውስጥ ከሚገኘው ሀብት ሁሉ ግማሹ በእጃቸው ነበር እና በፖሊሲዎች ላይ ተጽዕኖ ማሳደር ችለዋል። ሙሉ ለሙሉ ቁጥጥር ሳይደረግባቸው ንግዳቸውን ማከናወን ችለዋል። ነገር ግን ይህ ሁሉ የሚከናወነው አብዛኛው የሩሲያ ህዝብ ምግብ ጠረጴዛው ላይ ለማስቀመጥ በሚታገልበት ሰዓት ነበር። ነገር ግን ቦሪስ አሁንም በዚህ አላበቅም። አንድ ጊዜ በመርከብ ላይ ባደረገው ስብሰባ የእሱን ሀሳብ የሚስብ ሀሳብ ካለው አንድ ወጣት ነጋዴ ጋር ይገናኛል እና ያ ወጣትም የዚህ ታሪክ ዋና ተዋናይ ነው እና ይህ ሰውም ይበልጥ ይታወቅ የነበረው የቼልሲ እግር ኳስ ባለቤት የነበረው ሮማን አብራሞቪች ነው። አብዛኞቹ የሩሲያ ኦሊጋርኮች አብርሃሞቪችም፣ ከየትም ነው የተነሳው። እናቱ በደም መታወቅ ህይወቱ አልፏል። አባቱ ደግሞ በግንባታ ቦታ ላይ በደረሰበት አደጋ ህይወቱ ያልፋል። በአራት ዓመቱ ወላጅ አልባ ሆነ እና የማደጉ ህይወትም መጣፈንታ ሆነ እና በዚህ ምክንያት አብርሃሞቪች በፕላኔታችን ላይ በጣም አስቸጋሪ ወደሚባለው ቦታ ወደ በረዶ ኮሚ ሪፐብሊክ ተጓዘ። ሮማን አብርሃሞቪች በመጀመሪያ የተለያዩ ነገሮችን ሞክሯል። ምህንድስና አጥንቷል ፣ ውትድርና ውስጥ ገብቷል እና በሆነ ወቅት ላይም ደግሞ መካኒክም ነበር። ግን ይህ ሰው ከልጅነቱ ጀምሮ ራሱን እንደ ስራ ፈጣሪ አድርጎ ያይ ነበር፣ ወይም የስራ እድል መፍጠር እንደሚችል ይሰማው ነበር። እና በስተመጨረሻም መጨረሻም ወደ ንግዱ አለም ገባ እና የመጀመሪያ የንግድ ስኬቱ የጎማ ዳክዮችን እና የልጆችን መጫወቻዎች መሸጥ ነበር፣ የመጀመሪያ የንግድ ስኬቱ። ነገር ግን ብዙም ሳይቆይ ገንዘቡን ወደ ትልቅ ቢዝነስ አዞሩ በተለይ ዘይት መገበያየትና ማጓጓዝ ላይ። እና ቦሪስ በተገኘበት ጀልባ ላይ አንድ ሀሳብ አቀረበለት። አብርሃሞቪች ከሩሲያ ትልልቅ የነዳጅ ማውጫ ድርጅቶች አንዱ ሲብ ኔፍትን ማግኘት ፈልጎ ነበር። ነገር ግን ይህ ብቻ አይደለም፤ ነዳጁን የሚያመርት የሚያጣራና፣ የሚያጓጉዝ እና የሚያገበያይ አንድ ግዙፍ ኩባንያ ለመፍጠር ፈለገ። እና በአለም ላይ ካሉ ትልልቅ የነዳጅ ማውጫ ኩባንያዎች አንዱ ይሆናል እና እያንዳንዱን የአቅርቦት ደረጃ ሰንሰለት በመቆጣጠር የማይታመን ትርፋማ ይሆናል። አሁን በተለመዱ ሁኔታዎች አብርሃሞቪች ይህን ለማድረግ የሚችልበት ምንም አይነት መንገድ አልነበሩም። እና መንግስትም በእርግጠኝነት ይህንን አይፈቅድለትም። እና ለዚህም ነው አብርሃሞቪች ወደ ቦሪስ የመጣው። በዮልሲን አማካኝነት መንግስታዊ ተጽዕኖ ያሳደረው አብርሃሞቪች ንግዱን በራሱ አማካኝነት ማካሄድ ይችል ነበረ ነገር ግን አጠቃላይ ዝግጅቱ እንዲሳካ የቦሪስ ግንኙነቶች ያስፈልጉት ነበር፣ እና ስለዚህ አንድ ላይ ስምምነት አደረጉ። ብዙም ሳይቆይ ፕሬዚዳንት የልሲን ሲብኔፍትን ወደ ግል አዞሩት። አብርሃሞቪች ከሩሲያ መንግስት በመቶ ሚሊዮን ዶላር ድርጅቱ መግዛት ቻሉ፣ ምንም እንኳን ትክክለኛ ዋጋው ብዙ ቢሊዮን ዶላር ቢሆንም። በምላሹ አብርሃሞቪች ነገሮችን በፖለቲካዊ ገጽታ ገጽታ በመንከባከብ ከሲብኔፍት ወደ ቦሪስ ገንዘብ አስገብቷል። በዚህም ስምምነት ወረቀት ሊኖር ስለማይችል በጥሬ ገንዘብ የተሞሉ ሻንጣዎች ብዙውን ጊዜ ወደ አንድ ሚሊዮን ዶላር ወይም ከዛ በላይ ለቦሪስ ማድረስ የተለመደ ነገር ነበር። ቦሪስ በቢዝነስ ውስጥ ምንም ስራ ሳይኖረው፣ ግን ሁሌ የተጨማሪ ገንዘብ በመጠየቁ ምክንያት አብርሃሞቪች በጣም ተበሳጭቶ ነበር። ነገር ግን ያለ ቦሪስ እንዲቀጥል የሚፈቅድለት የሩሲያ መንግስት እንደሌለ ያውቅ ነበር እና ቦሪስ ገንዘቡን በሻንጣ መቀበሉን ቀጠለ። አብርሃሞቪችም በአዲሱ ግዙፍ ኩባንያ የነዳጅ ኢንዱስትሪውን መቆጣጠር ቀጠለ እና በየልሲን ፕሬዝዳንትነት ጊዜ አብርሃሞቪች፣ ቦሪስ እና ሌሎችም የሩሲያ ኦሊጋርኮች ሁሉም ማደግ ቀጠሉ። ብዙ ኃይልና ገንዘብ ሲኖረ የበለጠ ገንዘብ እና ኃይል ማግኘት በጣም ቀላል ነው እና የቦሪስን ማኗኗር ከጊዜ ወደ ጊዜ መጠን ያለፈ ሆነ። በ1999 በሩሲያ ምድር ሌላ ምርጫ ይደረጋል እና ኦሊጋርኮቹም የኮሚኒስት ፓርቲው በዚህ ጊዜ ተመልሶ ወደ ስልጣን ሊመጣ ይችላል ብለው መፍራት ጀመሩ። ይህም የእነሱን ጨዋታ ያበቃዋል። ሁሉም ሀብታቸውና ተጽዕኖአቸው ይወሰድባቸዋል። ስለዚህም ኦሊጋርኮቹ በምርጫ እንዲያሸንፉ የሚረዳቸው የየልሲን ተተኪ ለመሆን ጠንካራ እጩ አስፈልጓቸዋል። እና የቀረበውም የቀድሞ የኬጂቢ ሰላይ የነበረው ቭላድሚር ፑቲን። ቦሪስ ፑቲንን እንደ ስጋት አላየውም። እናም እሱን ሊቆጣጠር እንደሚችል አሰበ። ስለዚህ በድጋሚ ኦሊጋርኮቹ ሀብታቸውንና ተጽዕኗቸውን ተጠቅመው ምርጫ ለማሸነፍ ሞከሩ፣ እናም ተሳካላቸው። ፑቲን የሩሲያ ፕሬዚዳንት እንደሆነ በይፋ ሲታወጅ ለኦሊጋርኮቹ ሌላ ድል መስሎ ነበር። ነገር ግን ፑቲን ስልጣን ከያዙ በኋላ ብዙም ሳይቆይ ኦሊጋርኮችን እንደሚያወርድ ገለጹ። የቴሌቪዥን ጋዜጣዊ መግለጫ ላይ ፑቲን ስልጣንና ካፒታልን ያጣመሩ እነዚህ ኦሊጋርኮች እንደ ንጉሥ መኖር ያቆማሉ ሲል በይፋ ተናገረ። ንግድና ፖለቲካ መለያየት፣ አብዛኛው ሩሲያዊ ሲቸገር እነዚህ ኦሊጋርኮች እንደ ንጉሳዊ ቤተሰብ ይኖሩ ነበር እና የፈለጉትን ሲያደርጉ ማየት የሚጠሉ ሩሲያውያን ዘንድ ይህ በጣም ተወዳጅ እንቅስቃሴ ነበር። በግል ፑቲን ለኦሊጋርኮቹ ቀለል ያለ ሀሳብ ሰጧቸው። ለእኔ የተወሰነ ግብር ከከፈላቸው ሀብታችሁ ማቆየት ትችላላችሁ እና ከዚያ ከፖለቲካ ወጡ፣ እና ከመንገዴ ምራቁ። እንደ ሮማን አብራሞቪች ያሉ ኦሊጋርኮች ታዘዙ። ቦሪስን ጨምሮ ሌሎቹ ግን አላደረጉም። ቦሪስ በመጀመሪያ ፑቲን ወደ ስልጣን እንዲመጣ የበኩሉን አስተዋጽኦ እንዳደረገ ተሰምቶት ነበር። የሚከፈለው እንደዚህ ነው፣ ከዛቻ ጋር እና አሁን በመንግስት ምንም አይነት ተጽዕኖ መፍጠር አይችሉም። ይህ ብቻ አይደለም። ቦሪስ ኦሊጋርኮችን መምሰል ፍጹም ፍትሃዊ እንዳልሆነ ተሰምቶት ነበር። በእሱ አመለካከት ኦሊጋርኮች ሩሲያን ከኮሚኒስት ለማዳን ረድተዋል። የሚጠቀሙትም ፈጣንና ብልህ ስለሆኑ ብቻ ነው። ለምንድን ነው እኛ አዲስ ፕሬዚዳንት በድንገት ሁሉንም በቀላሉ መቀልበስ የሚችሉት? ስለዚህ ቦሪስ በቀላሉ ሊተው አልቻለም። ወዲያውኑ ጸረ ፑቲን ታሪኮችን ለመግፋት የቴሌቪዥን ቻናሉን መጠቀም ጀመረ እና ባገኘው አጋጣሚ ሁሉ ፑቲንን በአደባባይ ይናገር ጀመር። በዚህ ቦሪስ ከፑቲን ጋር ግጥሚያውን ጀመር። በቦሪስ ላይ ምርመራዎች እንዲደረጉ ትእዛዝ ተሰጠ። ለአውሮፓውያን አቆጣጠር በ2002 ገንዘብ ማጭበርበር እና በህገ ወጥ ንግድ ተግባራት ላይ በቁጥጥር ስር ዋለ። ቦሪስ ሩሲያ ለቆ ወደ ለንደን መሄድ ነበረበት እና በዚህም ከእስር ማምለጥ ቻለ። ነገር ግን ቦሪስ ያላወቀው ይህ የፍጻሜው መጀመሪያ ነበር። ቦሪስ በግዞት ከሀገሩና ከቤቱ ተገለለ እና ኃይሉምና ተጽዕኖውም ተገፈፈ። ያም ሆኖ ግን ቦሪስ ጦርነቱን ቀጠለ። ፑቲንን ለማውረድ በሚያደርገው ጥረት ጊዜውና ገንዘቡን ማፍሰስ ቀጠለ። ለሩሲያ መንግስት ህመም ያስከትላል ብሎ ባሰቡ ማንኛውም አይነት ፕሮጀክት ላይ ገንዘብ ይሰጣል። ነገር ግን ይህ በጣም አስቸጋሪ እየሆነ መጣ። ፑቲን መሪነት ቦሪስ በዝርፊያ ጥፋተኛ ሆኖ ተገኝቷል እና ብዙ ንብረቶችን አጥቷል። ከሁሉም ለብዙ ዓመታት የራሱን መልእክት ለማሰራጨት ሲጠቀምበት የነበረውን እንደ ኦአርቲ ያሉ የቴሌቪዥን ጣቢያዎችን መንግስት መልሶ ተቆጣጠረ። ይባስ ብሎ ቦሪስ ለአብርሃሞቪች ምንም አይነት ጥቅም አልነበሩም። እሱም አንዴ ለመጨረሻ ጊዜ ብዙ ጠቀም ያለ ክፍያ ሰጡ እና ይህም ስምምነታቸው እንዳበቃ ነገሩ እና እዚህ ጋር ግንኙነታቸው ተፈጸመ። ይህ ማለት ቦሪስ ከአሁን በኋላ ምንም አይነት የገንዘብ ምንጭ አልነበሩም። ግን እንደዚህም ሆኖ በለንደን ውስጥ የአኗኗር ዘይቤውን መከተል አላቆምም። ልክ እንደ በፊቱ ገንዘብ በከንቱ ያወጣል። ሀብቱም ምንም ሰርጎኝ በፍጥነት መስቆልቆል ይጀምራል። ይህ ከፍተኛ የሚባል ገንዘብ ለደህንነት ማውጣት አስፈልጎት ነበር። ሚስቱ በፈታችውም ጊዜ ይህ በጣም ተባባሰ እና በታሪክ ውስጥ ቃሉ ትልቁን የፍቺ ስምምነት መክፈል ነበረበት። ቦሪስ በሁሉም ግንባሮች ላይ ጥቃት እየደረሰበት ነበር እና እዳዎቹም እየጨመሩ ነበር። እሱም ቢሊየነር ከመሆን ወደ ድህነት ተሸጋገረ። ነገር ግን ከሁሉም በላይ እሱን ያስደነገጠው ክብር ማጣቱ ነው። እሱ በአንድ ጊዜ በጣም ትልቅ ሰው ነበር፣ ሰዎች ሁሉ ወደ እሱ የሚሄዱለት። አሁን እሱ ተፈላጊ ሰው አይደለም። አንድ ጊዜ ለእርዳታ ወደ እሱ የመጣው አብርሃሞቪች እንኳን በዚህ ጊዜ ትቶታል። ቦሪስ የአብርሃሞቪች ሀብት እና ክብር ሲጨምር የበለጠ ቂም ያዘ። ግን ቦሪስ አንድ ሀሳብ ነበሩ። የገንዘቡን ችግር የማስተካከል ሀሳብ በአብርሃሞቪች ላይ አንድ ነገር ለመፍጠር እና ራሱን ከሁሉም በላይ ራሱን እንደገና ለዓለም አስፈላጊ ለማድረግ፣ ቦሪስ በአብርሃሞቪች ላይ ትልቅ የሆነ ክስ ሊመሰረት ወሰነ። በእንግሊዝ ፍርድ ቤቶች ውስጥም እየተከሰተ ያለው የሩሲያ ኦሊጋርኮች የመጨረሻ ትርኢት ነበረ። ቦሪስም እየከሰሰ የነበረው እሱና አብርሃሞቪች በነዳጅ ኩባንያ ውስጥ ሃምሳ ሃምሳ ሽርክና እንዳላቸው ነው። ቦሪስ ከፑቲን ጋር ከተጣላ በኋላ አብርሃሞቪች የባለቤትነት ድርሻውን በጥቂት ዋጋ እንዲሸጥ ማስገደድ እና ማጭበርበር እንደደረሰበት ነበር። አብራሞቪች መከላከያ በጣም ቀላል ነበር። ቦሪስ ሲጀመር የኩባንያ ባለቤት ሆኖ አያውቅም፤ የተጻፈ ወይም ይፋ የሆነ ምንም ነገር የለም። ክሱ ለዘጠኝ ወራት ያህል ቆይቶ ነበር። በዚህ ክስም የሁለቱ ሰዎች የጀርባ ታሪክ በይፋ ይጋለጣሉ። አብርሃሞቪች በተጭበረበረ የጨረታ ምክንያት ንግዶቹን ከሩሲያ መንግስት በዝቅተኛ ዋጋ ማግኘት ከቻሉበት የሩሲያ ብልሹ ፕራይቬታይዜሽን ፕሮግራም እንዴት የተጭበረበረ ሀብት እንዳገኙ ያሳያል። ቦሪስ እንዴት ከመንግስት ባለስልጣናት ጋር ሚስጢራዊ ስምምነቶችን እንደፈጸመና ስልጣኑን በምርጫና በመንግሥት ውሳኔዎች ላይ ተጽዕኖ ለማድረግ እንደቻለ ያሳያል። ፍርድ ቤቱም ሩሲያ ወደ ካፒታሊዝም በምትሸጋገርበት ወቅት በሩሲያ ስለነበረው የንግድ እውነታና በጭካኔ የተሞሉ ዝርዝሮችን ያዳምጣል። ነጋዴዎች ላይ የሚፈጸም ግድያና መመረዝንም ይጨምራል። ነገር ግን በመጨረሻ ሁሉንም ነገር ከሰማ በኋላ ዳኛው ብይን ይሰጣል። ፍርዱም እንዲህ ይላል፤ ቦሪስ የማይማር እና በባህሪውም የማይታመን ምስክር ሆኖ አግኝቼዋለሁ። ዳኛው መናገራቸውን ቀጠሉ። ነገር ግን ቦሪስ ከቅጥሩ ቀድሞ ወጥቷል። ይህንንም ያደረገው ለክብሩ ነበር። የዳኛውን ቃላት በአእምሮ አብሰለሰለ። የማይታመን የማይደነቅ ቦሪስ በዚህ ህዝባዊ ፍርድ ቤት ቁማር ተጫውቷል፣ እናም ውድቅ ሆኖበታል። እና ደግሞ የአብርሃሞቪችንም የፍርድ ቤት ክፍያ መክፈል ነበረበት። ይህም ይህም ከ50 ሚሊዮን ዶላር በላይ ደርሷል። አሁን ሁሉም ነገር ግልጽ እየሆነ መጣ። ሁሉንም ነገር አጣ። ከዚህም ፍርድ በኋላ ቦሪስ የበለጠ የመንፈስ ጭንቀት ያዘ። እሱም በሩሲያ ውስጥ ከነበሩ በጣም ሰዎች አንዱ ከመሆን እና ግዙፍ የፖለቲካ ስልጣንን ከመያዝ ወደ ግዞት መሸማቀቅና አንድ ምንጭ እንዳስቀመጠው የተሰበረ ሰው ይሆናል። ቦሪስ በኋላ ላይ እራሱን እንዳጠፋና በአፓርትመንት ውስጥ ሞቶ እንደተገኘ ተነገረ። Berezovsky had recently written to the president apologizing for his mistakes. But this has not been verified by the Berezovsky family. Boris Berezovsky was found dead in his home near London. He was 67.

እና በመጨረሻም ተሳክቶላቸው እንደሆነ አንዳንዶች ይገምታሉ። ወይስ በሌላ በኩል ይህ ከምንም ተነስቶ ሀብታም እና ኃያል ለመሆን የበቃው ብቻውን ተሰብሮ ራሱን እስኪያጠፋ ድረስ አሳዛኝ የሆነ የአንድ ሰው ታሪክ ነው።

ግን በሩሲያና በሌላ ሀገር ውስጥ ያለው ልዩነት ሩሲያውያን ለእነሱ ስም ማግኘታቸው ነው። በሌሎች ሀገር ኦሊጋርክ የሚለውን ስም ላትጠቀሙ ትችላላችሁ። ነገር ግን ገንዘብና ፖለቲካ በሚያሳዝን ሁኔታ ሁሉም ባሉበት ቦታ ሁልጊዜ የተገናኙ ናቸው።